ዛሬ ቪልቾ መጥቼ ያለው ሚና ቪሎግ ዝሪ ቪሎግ ዝሪ ሁሉ እንቅስቃሴዎቼ ከጠዋቱ ሙሉ ቀን የማቀረሰው እኮ ችግር ነው። ትንሽ እየከበደኝ ነው። ኦፍ ኮርስ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ብስምላ አልራህም ብስምላ አልራህም በወተት በእሳትም ይፈላል እኮ እንደዚህ ወተት ኢዳችሁ ከዛ ነው ስካፌ መጨመር ነው። አያችሁ አረፋውን እንዴት እንደሆነ። በጣም ነው ምጣጥ ደስ የሚለው። እና ሞክሩት። ቡና ላፈለም ዛሬ በኋላ ስለማፈላ እና እንዴት ናችሁ? ጋስ ደህና ናችሁ? ሰላም ናችሁ? አላችሁ ዛሬ ከጧቱ ሙሉ ቀን ቪሎግ ነው ማሳያችሁ። እና እና እስከ መጨረሻ ቪዲዮ ከኔ ጋር ሆኖ ቤትሽ ምን ላይ ደረሰ፣ ቤትሽ የት ደረሰ፣ መሀል ላይ አንዴ ቪዲዮ ስርልን የምትሉ ማለት ነው። አሁን እንሄዳለን ቤቱ ጋር ቁርሳችን ያለውን በላ በላ ካደረግን በኋላ ባሌን ሻላ ይሸኛለሁ፣ ወደ ስራ። ከዛ ቡና እናፈላለን። ቡና ይዘን ምሳ እንጀራ አለኝ፣ መባያ እሰራለሁ፣ አብረን እንሰራለን። ማታውቁ ነገር ምናልባት እግረ መንገዳችሁ ሙያ እየተለመዳችሁ እየተለማመዳቸው መባይ እንሰራለን፣ ወይ ድንች ወይ መኮሮኒ ወይ የሆነ ነገር ብቻ እናስባለን። አብረን እንሰራለን፣ ቡና እናፈላለን፣ እንሄዳለን። ማዘሪም ይመጣለሁ ብላለች። እዛ ፏ ብለን ነው ይላለን። ቤቱ ጋር ቤቱ ምን ላይ ደረሳ። በላይክ አንድ መቶ ሺህ ወየ በሉኝ፣ አንድ መቶ ሺህ ላይክ ሌላ ነገር አይደለም። ደግሞ አንድ ቢያንስ መቶ ሺህ ቀርቶ ሀምሳ ሺ ላይክ ወየ ብትሉኝ ደስ ይለኛል። እና ወላሂ እውነቴን ነው። ቪዲዮን ላይክ ላይክ አድርጉ አትቀልዱ። ብዙ አለፈውበት ቻናል ነው እንዳይበላሽ እና ሁላችሁም ላይክ ላይክ ላይክ ላይክ ላይክ አድርጉ። ቪዲዮ ላችኋለሁ እና ኔስኮፌን እንዳይቀዘቅስ በፌርሙዝ ድጨምር ችግር የለው፣ ይጨመራል። እስኪ እስከ መጨረሻ ቪዲዮ ከኔ ጋር ሆነ። አሁን ባሌ ነላሳለሁ። አሁን ጠዋት አንድ ሰዓት ነው። ቁርስ ባል ከበላ በኋላ እየሄዳል። እኔ ወደ ስራ ወደ ፍንፍናችን እንገባለን። ተመልሰ ነው ባሉካ መጣ ቁርሱን ደረሰ፣ ባሉካ መጣ ቁርሱን ደረሰ። ጋዝ ተማቻቸው ወንዶች እኛ ፉን ፉን ብለን ምን ብለን ሰርተን አቅርበን ከዛ ባሌ ተነስ ቁርስ ደርሰዋል እንላለን። ታድላችሁ ጀነት ለማግኘት ነው። ታድላችሁ ወላሂ ማሻላህ። እኔ ከጠዋቱ ፉን ፉን ርሽ ሲያነሳ ተነሳ እና ቤት ያፈራውን ነው የምንበላው። ትንሽዬ ጥብስ ነገር ነው የምንበላው። ትንሽዬ ትንሽ ናት

ለማንኛም ኮመንት ላስቀምጥ። እንቁላይሽ ታ በጣም አሪፍ ነው፣ ያጣፍጣል አ ቁርሳችን ከበላን በኋላ ወደ ሚሳ ነው የምንገባው። ሚሳ መባያ ሰራለሁ፣ ቡና ፍልተን ምናምን እንሄዳለን። ወደየት ነው የምንሄደው? ወደ ቤት ምናምን። ውጭ ያሳለሽን፣ ውጭ ነው እየበላን ነው ቁርስ። ወደ ቤት ምን ላይ ደረሰ ሳይለኝ ይላሉ ሁሉ ሁላቸው። ብዙ ጊዜ በመሀል አንዱ ቪዲዮ ስሪ አለው አዳማ ሳይመታ በፊት አንድ ቪዲዮ ሰርላችሁ ነው ላሳርጉ። አሽቃባጭ አሽቃባጭም አይደለም ተው፣ አሽቃባጭም አይደሉም ተው። አንቺ ነው መዳንቅሞች የኔ ባል

አስተላቂ ያረጋችሁ፣ ቲማቲም እናመጣለን፣ ካሮት እና ድንች፣ ከዛ መኮሮኒ። ምርጥ ምን ሰራ? ምርጥ ይሄ መኮሮኒ ሀዳ ማክሰለት ነው፣ ዲያት ነው። ከዛ ቆራርጠን አጥበን እንሰራለን። ቲማቲምና ቃሪያን ቆርጠን እንጨምራለን። እስከ መጨረሻ ከእኔ ጋር ሆነው ቀለል ቀለል ቀለል አርግተን ምን እንሰራውኛ፣ ቀለል ቀለል ቀለል አርግተን በቃ ትንሽ ዋጥ እንጨምራል። ስፈለ መኮሮኒያችን እንጨምራለን። በቃ ቀለል

ይኸው አሁን ደርሽ ያሉ ላሳያችሁ ሚሳይዤ መጥቼ ባሌና ብልቼ ምናምን ጨርሼ ከዛ ደግሞ ላሳያቸው ነና፣ ይኸው አልቀዋል። አሁን አይደል አዳማ ነው የሚቀረው። በቃ ይሄ ሻግርፍ ነው፣ ልስ ነው፣ ምናምን ነው፣ ቀለም ነው የሚቀረው። በቃ አለቀ አለቀ አለቀ ማለት ነው። አያቸው አሪፍ ሁኔታ አልቀዋላ። እንዴት ነው? እስኪ እስኪ እስኪ እስኪ

ልስን አልቋል። ከዛ ኮርኒስ እና እንትን በቃ አሁን ውጭ ልስን ጀምረዋሉ። ልስን ውጭ ጀምረዋል። ውጭ ልስን ተጀምረዋል እና እንደዛ ነው ምላችሁ። አያችሁ አይደል? አሁን አዳማ ራሱ እንትን የሚቀመጥበትን ጨርሰዋሉ። አሁን አዳማ ታዟል። ይመጣል አዳማ ይመጣል። ከኋላ ደግሞ ሽንት ቤት፣ ሻወር፣ ውጭ የውጭ ክችን እየተሰራ ነው ይሄ ማለት ነው። እዚህ እንድንመጣለን እዚህ ሽንት ቤት ሻወር አለ። እዚህ ደግሞ ሁለት ክላሶች አሉ። ክችንና አንድ ክላስ ማለት ነው። ያረዳት ክላስ በውጭ አባቸው

እና ቤተሰብ አንድ ያሳያላችሁ። ይሄው አሁን በቃል ቆል ማለት ይቻላል። ላይ ላይ ላይክ ላይክ አድርጉ ቢያንስ አንድ ሺ ላይክ ወይ ይበሉኝ። እንግዲህ ቀሪውን